ሰላም ሰላም፣ የዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ። ይሁን እንግዲህ ዛሬ የተከሰትኩት በእነ ሩታ ጉዳይ ነው። እንዳያቸዋት እንግዲህ ሩታ ወስን፣ ወደ ትዳራችን እንግባ፣ ምክንያቱም አንዳንድ ነገሮች እያሳሰቡኝ መጥተዋል ብላለች። በእርግጥ ሩታ በጣም ትክክል ናት። ትክክል ነሽ። እኔ በጣም ነው ዛሬ የደገፍኩሽ ማለት ነው። እንደምታዩት እንግዲህ ምንም ያህል እንኳን ፍቅራቸው ጠንካራ ሆኖ ብዙ ነገር ቢያልፉ ከዚህ በፊት ብዙ በፍቅራቸው መሀል የተለያዩ ሰዎች እየገቡ መበተን እንኳን ባይችሉ የተወሰነ ውዝግብን የመፍጠር ነገር አለ። ለምሳሌ እነ ጽጌ ሮያል ገብተው ነበረ። ጽጌ ብዙ ነገር አድርጋለች። አብርሽ እኔን ነው የሚወደው፣ ቤቱን ጥለሽለት ውጪ። ብዙ ነገር ተፈትናለች ሩታ ከምር እውነት ለመናገር ከሆነ በአብርሽ ጉዳይ ማለት ነው ከዛም በኋላ ደግሞ እንግዲህ ጥላው ባይ ባይ ደህና ሁን ከእንግዲህ በኋላ አልተገናኘንም ብላ የሄደችው ፍቅር በእርግጥ ፍቅር በጣም መልካም ነገር አላት፣ ጥሩ ነገር አላት በራሷ መንገድ ስትሄድ ያ ሁላችንም እንወዳታለን ነገር ግን ተመልሳ መታ በፊት ያበቃላቸውን ፍቅር ማለት ነው። አሁን ከአብርሽና ሩታ ሙቅ ድምቅ ያለ ፍቅር ውስጥ እያሉ መጣች። አመጣጧ ደግሞ በትክክል ምናልባት ነገሮች ቢሳኩ ተመልሳ ከአብርሽ ጋራ ለመሆን ነው። እየተከታተል ነው እንደነበረ ነገሩ ማለት ነው። ነገር ግን ምንድነው ያለቻት ነው? እኔ ዝም ብዬ ነው የመጣሁት፣ በአብርሽና በእኔ መካከል ምንም ነገር የለም ብላች። ሁኔታውን ስታየው አብርሽና ሩታ ለጊዜው ይወዛገቡ እንጂ በፍጹም የማይለያዩ ገና ወልደው ከብደው ለትልቅ ነገር ለትልቅ ደረጃ ደርሰው የምናያቸው ስለሆነ ምንም አይነት ነገር ማድረግ አልቻለችም። እንደመጣች ይህንን ታስታውሳለሁ ወይ እኔ እናንተ በፊት ስንለዋወጣቸው የነበሩ የፍቅር እንትን ነው እና ይህንን ቤት ወስደ አስታውስና መርሱን ስጠኝ። አብርሽም ራሱ ትንሽ ሞቅ ብሎት ከእሷ ጋር በቃ የሆነ ፊት ለፊት እንደ ወድሻለሁ ወደ ፍቅር ውስጥ እንግባ ሁኔታዎች ግን ወደዛ እየተንደረደሩ ነበረ። ይህ ነገር በጣም ያናደዳትና ተስፋ ያስቆረጣት ሩታ ባይ ባይ አገሬ ብላ ማለት ነው እርግፍ አርጋ ሁሉም ነገር ጥላላቸው ወደ ውጭ ልትሄድ አስራ አንደኛው ሰዓት ላይ ስትደርስ ያው እንደምታውቁት ሁለቱም ያሉበት ሁኔታ የአብርሽና የፍቅር ነገር ትክክል ስላልሆነ ስታየው ለእሷ ካልሆነ ያው እንግዲህ መመለስ ያለባት ለባለቤቱ ነው እና ፍቅርና ሩታም ይተዋወቃሉ። ምናልባት በአብርሽ ጉዳይ ካለማግባባት በስተቀር በሌላ ነገር በሙሉ በጣም ይተዋወቃሉ። እንግዲህ ያው ጓደኛዋ ነች ማለት ይቻላል። ሁሉም ነገር በደንብ ታውቃለች። የአብርሽ እና የሩታን የፍቅር ሂደት ራሱ ፍቅር በደንብ ታውቃለች። ነገር ግን እንጂ አብርሽ በጣም ይወደዳል። እውነት ሴቶች በጣም ይወዱታል። እንደሱ ብቻ ሳይሆን ጽጌ ራሱ የምትችለውን ነገር እዛ ጋር ዳኒ እያለ ዳኒ አብሯት እያለ እንደውም ዳኒ በነዴት ሩታን እኔ የማፈቅራት አለው እስከ ማለት ድረስ ደርሷል። እና ብቻ ብዙ ውዝግብ ፈጥሯል። ቤታቸው ድረስ ሄደው አብርሽን እስከ ማነጋገር ድረስ ዳኒ ደርሷል። እና በቃ በተቻለ መጠን ተረዳኝ ምናም ብላ ጽጌ ብዙ ነገር ቀውጣ ነበር። ከዚህ በፊትም እንዳያችሁት ነው ብዙ ብዙ ነገር ደርሶባቸዋል። ግን እውነተኛ ፍቅር ያሸንፋል እና እስከ ዛሬ ድረስ አሉ ውጭ ልትሄድ የነበረውንም እንግዲህ እግዚአብሔር ይስጠው ጋሽዬ፣ መጀመሪያ መክሯት ምናምን ነገር ከልጂ፣ እንደዚህ አይሆንም፣ ሁለታችሁ በጣም ትዋደዳላችሁ፣ ማንም ሰው በማዳችሁ እንኳን ቢገባ እናንተ ፍቅራችሁ ምንጊዜ ኦኬ ነው ብሎ ሁለቱን እንግዲህ ወደ ፍቅራቸው እንዲመለሱ ይቅርታ እንዲደራረጉ ካደረገ በኋላ ስታየው ሁኔታውን፣ ፍቅር የሆነ እርምጃ ወይም ደግሞ የሆነ ነገር እዚህ ጋር ማድረግ እንዳለባት ገመተችና መጣች። ሁለቱንም እንግዲህ ያው ፓርክ ቀጥራቸው የነገረቻቸውን ነገር ታስታውሳላችሁ። ሩታ በጣም ምርር ብላባት ነገሮች ሁሉ አናደዋት፣ በቃ ኖ ለጋሽዬ ራሱ ውጭ መሄዱን አልሰርዘውም በይቅርታ መተላለፉን ተቀብያለሁ፣ ግን ውጭ መሄድን ግን አልሰርዘውም ብላ የነበረችውን ሩታ በዚህም በዛም ገብታ እና ወጥታ እዚህ ጋር በእውነት ፍቅር ልትደነቅ ይገባታል። እንደምንም ብላ የውጭ ጉዞዋን እንድትሰርዝ አርጋታለች። በእውነቱ በዚህ ክሳት አለች። ምንም እንኳን ገብታ ያልሆነ ነገር አድርጋው ቢሆንም ፍቅሩን እኔ ፍቅር የለባትም ለአብርሽ ማለቴ አይደለም። ፍቅር ግን ፍቅር አንዴ ተሳሳተች ትታ ሄደች፣ ትታኩ ሄደች። በኋላ ከሩታ ጋር በጣም መልካም የሆነ የፍቅር ሂደት ውስጥ ሲገቡ ተመልሳ መጣ ተፍ ተፍ ማለቱ ምንም የሚያዋጣ ነገር አይደለም። ምናልባትም ሩታን ታስጠላታለች እንጂ ከፍቅር ጋር ቀጥለው የሆነ ትልቅ ደረጃ አብርሽና ፍቅር ይደርሳሉ የምለው ነገር የለኝም። እሷ ፍቅር ራሱ የራሷ የሆነ ሕይወት ጀምራ ነበር። እሱንም ያለበት ቀጥ አርጋ ነው። ትንሽ ውዝግብ ሲፈጠር በአብርሽና ብርታ ማለት የመጣች ወደዚህ ሕይወት ማለት ነው። ስለዚህ አሁን ተመልሳ የራሷን ሕይወት መቀጠል አለባት፣ በይቅርታ ተላልፋ እሷ ከቦይፍሬንዷ ጋር ያለውን ነገር መቀጠል አለባት። እንግዲህ ገለል ብላላችኋለች። እሺ በቃ ሁሉንም ነገር ግልጽ አድርገሽ ከነገር አንች አንቺ ወደ ህይወታችን ውስጥ ድጋሚ ተፍተፍ የማትሄድ ከሆነ የውጭውን ጉዞ ሰርዣዋለሁ ብላ በጣም አስደስታል ነበረ። ሩታ ዛሬ ደግሞ በእውነት በእውነት በጣም የሚገ ሩታ በቤት አስተዋይ ናት። አስተዋይ ልጅ ናት ስል በምክንያት ነው። እና ምንድን ነው ይሄ ሁሉ ነገር እኮ በትዳር ብንጣመር ሁሉም ምረተ ብለው ይቀመጣሉ። እና ትዳራችንን ወደ ትዳር እንግባ እንደዚህ በሰፊው ካሰብን እነሱ ያሰቡት ዱባይ ላይ ፓሪስ ላይ በቃ የሆነ የተለያየ ቦታ አሸዊና ለማለት እና የጫጉላ ሽርሽር ለማድረግ ነው ያሰቡት። ግን ያ ረጅም ጊዜ ሲወስድ በመሀል እንግዲህ ብዙ ነገር እየተፈተኑ ነው ያሉት። እና በቃ ባህሉ በሚፈቅደው መሰረት ለምንድን ነው ጋብቻችንን የማናደርገው ብላ ጠይቃለች። ጋብቻችሁም እንደሚሆን እንኳን ደስ ያላችሁ። በእውነት እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። አሁን እናንተ ወደ ጋብቻ እየዳች በጣም ነው ደስ ያለኝ። ዛሬ ያቀረብሽለት ጥያቄ በመጀመሪያ ላይ አብርሽ ኮስተር ብሎ ነበረ እየሰማኝ ነበረው፣ ግን የአንቺ ውሳኔ የሩታ ውሳኔ በቃ ትክክለኛ መሆኑን ሲያግል ወደ እሽታ መጥቷል። በእርግጥ እሺ ብሎ የሆነ ዛሬ እሽታው ባይገልጽም፣ ኦኬ በቃ ማታ እናውራበት። ለተመልካቾቻችን ደግሞ ነገ እነሱን ይዘን እንመጣለን ብላል። አብርሽ እዚህ ጋር አስተውል፣ ከምሬ ነው። ነገ እኛ በጣም እጅግ እጅግ መልካም ነገር ነው ከአንተ የምንጠብቀው፣ እና ወደ ትዳር ሄዳችሁ ዱባይ ላይ በጣም አፍቃሪዎቻችሁ እየጠበቋችሁ ነው። እኔ እንጃ የሰርግ ቦታ ምናልባት አልያዙላችሁም እንጂ በሌላው ነገር በሙሉ ዱባይ ላይ ያሉ ኢትዮጵያውያን በሙሉ እየጠበቋችሁ ነው። ደጋፊዎቻችሁ በሙሉ እየጠበቋችሁ ነው። እኔ እንጃ እንዴት እልል ብለን እንደምንቀበላችሁ እዛ ስትመጡ አታውቁም። ከምሬ እውነት ለመናገር በጣም ነው ደስ የሚላችሁ። ይህን ያህል ደግሞ በሰፊ ወጪ ሳይሆን ባለው ነገር ሁሉም ተባብሮ ደስ የሚል የቀለበት ፕሮግራማችሁን አድርጋችሁ ወደ ሀገራችሁ ደግሞ ተመልሳችሁ ሰርጉን ደግሞ ኢትዮጵያ ላይ ድምቅ ባለ ሁኔታ ይደረጋል ብለን ነው የምናስበው እና ዛሬ በጣም ነው ያስደሰትሽ። እሺ ሩታዬ፣ ትክክል ነሽ። ያልኩትም ለዚህ ነው። ሩታ በትክክል ትክክል ነሽ። አብርሽ አስብበት፣ በፍጹም የተሳሳተ ውሳኔ እንዳትወስድ። አሁን የተለያዩ ሰዎች ስልክ ደውለውልን ምናምን አራራዝሙት፣ እንደዚህ ሰርጉን አሁን እንዳታረጉ እንኳን ቢሏችሁ እንዳትቀበሉ። ትክክለኛውን ሰዓትና ትክክለኛውን ጊዜ ነው የተናገረችው ሩታና በጣም ነው ደስ ያለኝ ለሁላችሁም በእውነት በፍቅር ውስጥ ላላችሁ ዩቲዩበሮች በሙሉ እኔ ወደ ትዳር ገብታችሁ በቃ ልጆቻችሁን ወልዳችሁ ትልቅ ደረጃ ደርሳችሁ እንድናይ ነው የምንፈልገው። በተለይ ደግሞ እሩታና አብርሽን ብዙ ብዙ ደጋፊዎቻችሁ ነው የሚጠብቁት። ሰርጋችሁን ነው የምንጠብቀው እና እባካችሁን ሰርጋችሁን ቶሎ ቶሎ አፍጠናችሁት። በቃ ዛሬ የተናገረችውን ነገር ሩታም ወደ ኋላ ሳቲ ሁሉን ነገር ተዘጋጅተሽበት ለለለለ ብለ እንድንድራችሁ በቃ የምንፈልገው እና ዛሬ በቃ እንዲህ ቀጥታ መጥቼ ስለ እናንተ እንድናገር ያደረገኝ የሩታ ውሳኔ ነው። የሩታ ውሳኔ ሊጨበጨብላት የሚገባ ነው እና አይታችኋል። ዱባይ ላይ እንደሆነ ብዙ ደጋፊ ነው ያላችሁ ለእናንተ እኔ እንጃ ማንም እኔ እኔ እንጃ ስራችሁን ትታችሁ ምን እንኳን ብትሉን መተን ከጎናችሁ እንደምንቆም በጣም እርግጠኛ ነኝ፣ ሁላችንም ማለት ነው። ስለዚህ በጣም ደስ ብሎናል። አብርሽ ነገ እንግዲህ ያው ውሳኔን ታሳውቀናለህ ብለን ነው እንግዲህ የምንጠብቀው። ሁሉንም ነገር እንግዲህ ከእግዚአብሔር ጋር እንጠብቃለን። መልካም ጊዜ እንደሚሆንላችሁ፣ አሪፍ የፍቅር ጊዜ እንደሚሆንላችሁ፣ አሪፍ የቀለበት ፕሮግራም እንደሚሆንላችሁ እርግጠኛ ነኝ። ሁሉ ማለት ነው። ፍቅር አሁን የጀመርሽውን መንገድ ቀጥለሽ በጣም ረድተሻቸው እንደው አብረሻቸው ዱባይ ላይ መጥተሽ ሰርጉን አብረሻቸው እድምተኛ ሆነሽ እንደውም የሩታ ሚዜ ሆነሽ ማለት ነው ብትክሻት በጣም ደስ ይለኛል። ጽጌም እንደዛው ተፍ ተፍ ብለሽ ብዙ ነገር እንትን ብለሽ፣ አሁን ግን ወደ መልካም ነገር ተመልሰሻል። እንደዚህ አይደለም ብለሽ አብርሽንም መክረሻል። ሩታንም መክረሽ ወደ ዋናው ነገር መጥተዋል እነሱ። እንግዲህ ጽጌም እንጠብቅሻለን። እንግዲህ እዛ እንግዲህ ሁላችሁም ተሰብሰባችሁ እንደምትድሯቸው ቀለበት ፕሮግራማቸው ላይ በደስታ እንደምትገኙ በጣም እርግጠኛ እርግጠኛ ነኝ እና ሁላችንም እጅግ አድርገን ነው የምናመሰግናችሁ በዚህ አጋጣሚ በጣም ደስ የሚል ነገር ነው።